እነሱ ተረጠፉባቸው እነዚህ ላይ። ስለዚህ ዛሬ ፍቅር ማናት ሮታ ሽንት ቤት እጃለው ብላን ሄደች አለችው። ጽጌ ግን እንጫወታለን ምናምን ተባባሉ። መጀመሪያ ላይ ግን እንጫወተው ከመቼ ነው? ጫካ ውስጥ ጫካ ውስጥ ከመቼ ነው ግን እንጫወተው? ሽንት ቤት ደግሞ ሲል ልጅ በዚህ ሰዓት እንዴት ነው እንደው፣ ጫካ ውስጥ ገብታ ሽንት ቤት ምስሸና ሽንት ምስሸና ማለት ነው ማለት ይከብዳል ለሴት ልጅ ራሱ እንደፍራ፣ እንደዛ ገብታ እዛ ውስጥ መግባት ማለት ነው ከወንድ ጋር ራሱ መግባት በዚህ ሰዓት፣ ከምሬ፣ በተለይ አሁን ሚዲያ ላይ የምናየው ነገሮች፣ እኔ ለደቂቃ ጫካ ውስጥ ለመግባት አይደለም ዞር ብያ ላይ ከምር በጣም ያስፈራል፣ ያስጠላል ያለው ነገር። አቤቱ እግዚአብሔር ወይ ማሬን ይቅርበልን፣ ግን መዓቱን ያርቅልን። ከምር ማለት ነው የሚያያቸው ዩቱቦች በዚህ ሰዓት ማ ሰሞን ማ ምንድን ነው እናንተ ስማሞች፣ እንዲስ ነው የሚዘገን ነው። ሰው ልጅ እንዲስ ነው ግን ማለት እንደዚህ በዚህ ልክ በዚህ መቀየር እኔ ማንን ነው ምናምነው፣ ግን የትኛው ነው ሰው የትኛው ነው ለመናገር ይከብዳል። ከምር ማለት ነው እና ግን ሩታ የሰራችው ነገር ምን እንደሆነ የታቀለችው ፕራንክ ነው። ሩታ የሰራችው ፕራንክ ነው የሰራችው አብርሽና ሁሉም ማለት ነው። ጽጌ ግን አለቀሰችው አንቺ ነሽ ምናምን ተባባሉ። ግን እግዚአብሔርን አላየውም ምናምን ተባባሉ እነሱ ማለት ነው። ከካሜራ ጋራ ተማካክራ ነው ዞር ያለችው ይመስለኛል። አትግቢ አትግቢ ይላሉ። እንግዲህ ወንድ ልጅ ጫካ ውስጥ መግባቱን እንደዚህ እየፈራ ሴት ልጅ እንዴት ነው ጫካ ውስጥ መትገባ? አብርሻውን ይዘጋይታችሁ ከሆነ አልገባም አልገባም እያለ ነበረ ማለት ነው ጫካ ውስጥ ማለት ነው። ማለት አልገባም ማለት ሳይሆን ወደዚ ወደዛ ትጂ ጽጌ የሆኔ ነገር ይኖላል እዚህ ውስጥ እያሉ ማለት ነው። እና ሩታ በዚህ ልክ ጫካ ውስጥ እንዴት ዳፍራ ትገባለች? አትገባም በቃ ይመጣለሁ ብላ ዞር ብላ ወደ አስፋልት ወጣ ነው፣ በቃ ወክ እያደረገች ነው ብቻውን። ዞር ብላ እነሱን ብራንክ ለማደረግ ሆናል እንጂ መቼም ጫካ ውስጥ ገብታ ቆይታ አይደለም። እኔ ከምር ማለት ነው ቪዲዮን ወደዛ አስጠግቼ ነው መጨረሻን ነው ያየሁት። ከምር እንደው ይህች ልጅ ማለት ሰው ሳያት አፍኖት ይዞ ሄዶን ታግቷት ነው እንደ ምናምን ብዬ ነበር። ከምር እንዴት እንደደነገጥኩት ማለት ነው። በምናየው ነገሮች ላይ በጣም ስለሚያስፈራ እንደዚህ አይነት ቦታ ላይ ደግሞ ሴት ልጅ ተውትና ወንድ ልጅ ምን እንጃ ኢትዮጵያ ሀገራችን ብቻ ሰላምን ያምጣልን፣ እንጂ ከምር በጣም ያስጠላል። ግን እናንተ የሰራችሁ ፕራንክ ነው። አሁንም ደግሞ ሩታና ዳንኤል ማች አብርሽና ጽጌ ማች ለብሰ ነው ወጥ ዛሬ ደግሞ ውድኩን ዛሬ ጉድ ነው። እናንተ ጀማምራችሁ ደግሞ ጂ ልጀማምራችሁ ነው እናንተ ቀልድ ማለቃ የሌለ ማለት ነው። አሁንም ደግሞ በየሆኔ ነገር ልትጠማመዱ ነው እናንተ ደግሞ ጽጌ፣ አሁን አኮረፈችና እየለቀሰች ሄደች ማለት ነው።

ፈነክተ አለው ከዚህ በኋላ አንቺን ማየት አልፈልግም ብላለች ልጅቷ ማለት ነው። ከዛ ምን አለ ሴቶቹ እንዴናችሁ? ግን እናንተ እንዴ ነው የምትያዙት ግን? ምን አይነት ጸባይ ነው አላችሁ እያለ እየለቃቀሰ መጣ ማለት ነው ፈዋድ ማለት ዘዳሬ። እናንተ የመጀመሪያ ፍቅረኛችሁን በደብ ማትይዙ ማለት ነው የእቺ ሁለተኛው ሹማ ሹማ የምትይዙ ምንድን ነው እናንተ ማለት ነው። የቡታጅራ ልጆች ደግሞ ማለት ነው ከምር ማለት ነው የሆኔ ከሰው ጋር ሲጣሉ ሴት ልጅ ቶሎ መለጠፍ ትጎዳላችሁ። ከምር አሁን ማርክ ከዚህ በፊት ኔንጃ ማርክ በቃ እኔንጃ ከዚህ በፊት ለሩታ ና ለአብርሽ ምን ሀልስ እየከፈለ እንደነበር አይታቸዋል። ግን ባጣፋ እሱ ባጣፋ ልጅቷ ላይ ምን እንዳደረገ እንዳለ አሁን በዚህ ሰዓት ብቻ ያዛዝናል። ከምር ማለት ነው ከሱ ማትጠብቁ ነገር የሆኔ ሰው

አንዱ ከሄደ ወል ሊስተካከል ይችላል። ያን ሰት ተስተካክሉ። እንዴት ማለት ነው ትነደላችሁላችሁ። እና የዛሬ ፕራንክ እንዴት ነው አያችሁት? ቤተሰቦች የጫካ መጥፋቱ እንዴት ነው? ጥሩ ነው። አሁን ደግሞ በጫካ ገቡ እነዚህ ልጆች። እንግዲህ ጫካ ውስጥ ማንፈልጎ እንደምናወጣ እናቅም። ያረሩታየ አያዋጣሽም።